ለዛሬው ግን በአሁኑ ዝግጅታችን ወደ ዘቢሞላ የተሰኘ መስጅድ ነው የምንሄደው። እንግዲህ ወደ ቀቤና አካባቢ በደንብ ኢድ የሚከበርበት ወይም ደግሞ አብዛኛውን ይህ የረመዳን ወር ብዙ ታሪኮች የሚደረጉበት ብዙ ትውፊታዊ ነገሮች የሚከወኑበት ሃይማኖታዊ ስርዓት የሚከወንበት መስጅድ ነው። እጅግ ታሪካዊ ነው መስጅዱ። ከመስጅድነትን ባለፈ ደግሞ የተለያዩ የሃይማኖት አስተምሮዎችን በማስተማር ረገድ ትልቅ ተጽዕኖ ፈጣሪ የሚባል መስጂድ ነውና እሱን የተመለከተ ዝግጅት አለን። እሱን ተከታተል። እንዳግም እንገናኛለን። በያላችሁበት መልካም ጊዜ ያና ጸጥታ የሰፈነበት አካልን ብቻ ሳይሆን መንፈስን የሚያሳርፍ አጸድ፣ ዙሪያውን የከበበው እድሜ ጠገብ የእጽዋት አይነት ለግቢው ከሰጠው ውበት ባሻገር ለልዩ ልዩ ህመሞች መፈወሻነት ያገለግላል። የነፍስ ሀድራ ዘቢ ሞላ

ባህላዊ መስህቦች ይገኛሉ ማለት ነው። አሁን የምንገኘው ደግሞ በዘቢሞላ ታሪካዊ እና ጥንታዊ ሀድራ ወይም መስጂድ ነው። ቅዱስ ወር በሆነው በረመዳን ወር ደግሞ እዚህ ዘቢሞላ መስጊድ ውስጥ የሚካሄዱ ሃይማኖታዊ ክዋኔዎች ምን ይመስላሉ፣ ኢስላማዊ ስነ ምግባሮች ምን ይመስላሉ የሚለውን እናያለን። በተጨማሪም በዚህ በዘቢሞላ ቀበሌ ረመዳን ወር እንዴት አለፈ፣ ለኢድስ የሚደረገው ዝግጅት ምን ይመስላል የሚለውን አብረን እናያለን። በእስልምና እምነት ተከታዮች ዘንድ ትልቅ ስፍራ ከሚሰጣቸው ሃይማኖታዊ ስፍራዎች መካከል ይህ የዘቢሞላ ሀድራ ወይም መስጂድ አንዱ ነው። ዘቢሞላ የሚለው ቃል የመድኃኒት ምድር የሚል ትርጉም ሲኖረው አብዛኛው በመስጂዱ ዙሪያ ያሉ ዛፎች የመድኃኒት ዛፎች እንደሆኑ ይነገራል። የመስጂዱ መስራች ሼህ መሐመድ ስዑር በሽር የተባሉ የቀቤና ተወላጅ ሲሆኑ ከተመሰረተ 122 ዓመታት ያስቆጠረ ጥንታዊ ሀድራ እንደሆነ ይነገራል። ሼክ መሐመድ አሚን የዛህጅ ወድሉ ይህንን አጅ ወድሩ የሀይ ስሩር ናቸው። ሀይ ስሩር የሼክ በሺር ተያይዞ እስከ ሰላሳ ድረስ መቁጠር እንችላለን። የሃይማኖት አስተምሮት በተከታታይ ሲሰጡ የነበሩ ቤተሰቦች ናቸው። በሀገራችን የተለምዶ የነበረውን ሃይማኖት ስርዓት ሲያሳስብ ቆይተዋል። ከዚህ ሀድራ ሌላ መስጊድ ጣጤሳ ላይ መስልተዋል፣ ዘነብነ ላይ መስልተዋል። እዛ ወደዚህ በመምታት ለትምህርት ለመስጠት ምቹ ቦታ ውሃም፣ የአየሩም ሁኔታ በማፈላለግ እዚህ መጡ። ለዚህ ቦታ ላይ ከዳና ትምህርታቸውን ጨርሰው ተመርቀው የማስተማር ፍቃድ አግኝተው ለአስር ዓመት ያህል እዚህ ቦታ ኑረዋል። መጀመሪያ ይህ መስኪት ከመሰራቱ በፊት ሳር ቤት ነበር። በሳር መስኪድ ሲያገለግል ቆየ። ከዛ ይሄኛው የተሰራው ወደ መቶ አካባቢ ነው። ይሄኛው ከተሰራ እድሳት በየጊዜው እየተደረገለት አለ። ያን ያህል ወደ ህንጻ አልተለወጥንም። ትብስሚላ ራማን ኖቤልራም መና ኖቤል ማክደያ ኖቤል ዱስያ ይህ ሀድራ እነሆ ከተመሠረተ አንድ መቶ ሀያ ሁለት ዓመት አካባቢ አስቆጥሯል። በዚህ ረጅም ዕድሜ ውስጥ በርካታ ነገሮችን አልፈዋል ሀድራው እና በርካታ ተማሪዎችን አፈልተዋል። በታሪክ የሚነገሩ ከነገራ ደግሞ የሚታዩ የሚጎበኙ በርካታ ነገሮችን ልትውልድ አስተላልፎ አስቀምጧል። ሀድራው ከዛ ባለፈ ደግሞ የመልካም እሴት፣ የስነ ምግባር፣ አጠቃላይ የሰው ልጅ ስብዕና ግንባታ ማዕከል ሆኖ በማገልገል ላይ የሚገኝ ትልቅ ሀድራ ነው። እዚህ ሀድራ ውስጥ በርካታ ሰዎች ተምሮ ወጥተዋል። ከዚህ ወጥቶ ደግሞ ትልልቅ አገር እስከ መምራት ድረስ የደረሱ ሰዎች ማፍራት የቻለ ታሪካዊ ሀድራ ነው። በሀድራ ውስጥ የተለያዩ መሻሪኮች ባለፉበት ጊዜ ስራዎቻቸውን እዚህ አሻራቸዋለ፣ ስራዎቻቸውን አሳልፈው ማህበረሰብ ግንኙነት ላይ በርካታ ስራዎች ሰርተዋል። ከሀገሪቱ ከሁሉም አቅጣጫ ማለት ይቻላል ከሰሜን፣ ከደቡብ፣ ከምስራቅ፣ ከምዕራብ፣ ከሁሉም የሀገሪቱ አቅጣጫ የመጣ የተለያየ አይነት ሰው እዚህ ሀገራዊ ገብቶ ቀርቶ እውቀት አግኝቶ እንደዚሁም ስነ ምግባሩ ተገንብቶ ለሀገር የሚጠቅም ዜጋ ሆኖ የወጣበት ማዕከል ነው ማለት ይቻላል። ይህ ታሪካዊ መስጂድ ከአምልኮ ስፍራነት ባለፈ ሃይማኖቱ እንዲስፋፋ ከፍተኛ አስተዋጽኦ ያደረጉ ብዙ ዑለማዎችና ደረሳዎችን ያፈራ ታላቅ የሃይማኖት ቦታ ነው። የእነዚህ ዑለማዎች የእጅ አሻራና ሌሎች ለመስጂዱ ኃላፊዎች በስጦታ የተበረከቱ ልዩ ልዩ ቅርሶች በዚች አነስተኛ ቤተ መዘክር ውስጥ ይገኛሉ። ይህ ሀድራ ረጅም ዘመን አስቆጥሯል። በውስጡ በርካታ አሊሞችንና በርካታ ምሁራኖችን አፍርቷል። እነዛ ምሁራኖች በዚህ ሀድራ ውስጥ ያስቀመጧቸው የጻፏቸው ጽሁፎች፣ የሰሯቸው ጥናትና ምርምሮች፣ የተለያዩ እንትሮቻቸው፣ አሻራሮቻቸው እዚህ ይገኛሉ። እነዛ ቅርሶች ደግሞ እንዳይጠፉ፣ ከትውልድ ወደ ትውልድ እንዲሸጋገሩ ከቤተሰብ በቅብብሎች እዚህ ድረስ ደርሰው ዛሬ በሙዚየም ደረጃ ተቀምጠው ለቀጣዩ ትውልድ መማሪያነት እንዲያገለግሉ ታስቦ ይሄ ሙዚየም ተቋቁመዋል። በሙዚየም ውስጥ የጽሁፍ ቅርሶች አሉ፣ የሚዳሰሱ ቅርሶች አሉ። የተለያዩ ከብራና የተሰሩ ጥንታዊ የእጅ ጽሁፎች እንደገናም ደግሞ መቁጠሪያዎቻቸው፣ የመጠቀሚያ መሳሪያ ቁሳቁሶቻቸው፣ እንደ ጦር ያለ፣ እንደ ጋሻ ያለ፣ ሌሎችም ነገሮች አሉ። እዚህ ጋር የምትመለከታቸው በርካታ ቀደምት የዱሮ ፎቶዎች ናቸው። በከለር ብላክ የሆኑ ናቸው። ምንድነው? እነዚህ ጋር ያሉ ሰዎች ከመላ ኢትዮጵያ የተሰባሰቡ ዑለማዎች ናቸው። ማለትም ከሰሜን፣ ከምስራቅ፣ ከምዕራብ፣ ከደቡብ የሀገሪቱ ክፍል የተመሳሰሉ ይሄ ብሔር ሳይገድባቸው፣ አካባቢ ሳይገድባቸው፣ አቅጣጫ ሳይገድባቸው ለአንድና ለአንድ አላማ ብለው የተሰባሰቡ ናቸው። ምክንያቱም ለቂራትና ለኢልም ከዛም በተጨማሪ ደግሞ በወቅቱ ቀደም ብሎ የነበረው ህብረ ብሔራዊነት ምን እንደሚመስል የሚያሳዩ ናቸው። እነዚህ መሻይኮች ታሪክ አላቸው እያላላቸው በአንድም በሌላ እዚህ ሀድራ ገብተው የወጡ ናቸው ወይ፣ መጽሐፋቸው አለ ወይ፣ ፊታቸው አለ ወይ ደግሞ የሆነ ነገራችን እዚህ ላይ አለ ማለት ነው። ለምሳሌ እዚህ ጋር ስትመለከት የባሌው አብልማሐሲ ሸህና ሁሴን ባሌ፣ ከእንደገና ደግሞ ጫሊ ጅማ አባጅፋር ትልልቅ ለማዎች የነበሩበት እና እዚያ ሀድራ ገብተው ጎብኝተው በሆነ አጋጣሚ እዚህ ጋር ስትመጣ የሀሪማ መስራች የነበሩት ሼክ ብዩ የጻፉት ኪታብ በብራና ላይ የተጻፈ ነው። ይሄ የእሳቸው ቁርኣኑም የፈሰሩበት ኪታብ ነው። እሳቸው ማለት የዚህ ሃሊማ መስራች ናቸው። ለእኔ ደግሞ ቅድመ አያቴ ናቸው ማለት ነው እና ቁርኣንን በአረብኛ የፈሰሩ የመጀመሪያው ሸይህ ናቸው። በእጃቸው የተጻፈ ነው። ሳይደበዝ ሳይጠፋ በዚህ መልኩ ጠብቆ ከትውል ወደ ትውል ተሻግሯል ማለት እንችላለን። ሌላው ወደዚህ ስትመጣ ደግሞ ይህ መጽሐፍ በጣም ገራሚ የሆነ መጽሐፍ ነው። እዚህ አካባቢ ኢማም ሽፋ ሀሰን እንጃሞ አካባቢውን ህብረተሰብ ያስተዳድርበት የነበረው ህገ መንግስት ነው። በጣም ገራሚ ነው። በዚህ ላይ የተለያዩ አካላት ምሁራን ጥናት እያደረጉበት ነው። እንዴት ተጻፈ፣ ህጉ ከምን ተወሰደ፣ ከየት መጣ፣ በምን አግባብ ተጻፈ የሚለው ነገ የህግ ምሁራን ጥናት እያደረጉበት ነው። ይህ መተዳደሪያ ደንብ ከኢማም ሽፋ እንጃሞ በ1885 ዓ ም የዚህ የቀቤናንና በዙሪያ የሚገኙ ህዝቦች አካባቢ በዚህ በሃድያ ስልጣን ያለ ህዝቦችን ለማስተዳደር ሲባል በ1885 በወቅቱ መሪ በነበረው በኢማም ሽፋ ሀሰን እንጃሞ ፊርማ ጸደቀ ይላል። ይህንን ህግ ተላልፎ የተገኘ እና ይህንን ህግ ያላከበረ አካል በህጉ መሰረት የሚጠየቅ መሆኑን እንገልጻለን በሚል በፊርማ ሁለት መቶ አስራ አራት አንቀጾች አሉት። በቀጣይኛ ምንድ ያሰብነው አስተርጉመ ነው መማሪያ እንዲሆን፣ ቀደምት የነበሩ ሰዎች በምን አግባብ ይተዳደሩ እንደነበረ የጠቅላለሁ ለትውልዱ እንዲሸጋገር የማስተርጎም ስራ እየሰራ ነው። ይሄ የምታየው ቁርአን ለየት ያለ ቁርአን ነው። በአቀራሩም በአጻጻፉም ለየት ያለ ነው። ወደዚህ ሀሪማ ከገባ ከመቶ አመት በላይ አልፎታል። የጅማው ገዢ የነበሩት ጅማ አባጅፋር እንግዲህ ከጅማ ተነስተው ወደ አዲስ አበባ ሲመላለሱ በርካታ ጊዜ ይህን ቦታ ይጎበኙ ነበር። እዚህም ያርፉ ነበር። እንደ መንገድ ሳሊማው መስራች ጋር ጥብቅ ግንኙነት ነበራቸው። በርካታ ስጦታዎችን ሲያመጡላቸው አይቀበሉም ነበር። በጣም ሃይማኖተኛ ስለነበረው ብዩ እርስዎ ንጉስ ነው የሰዋቅ ሊገባብ ስለሚችል እያሉ ይጠነቅቁ ነበር። ከሞከራቸው ስጦታዎች ተሳክቶላቸው የሰጧቸው ስጦታ ይህ ቁራን ብቻ ነው። ይህን ቁራን ሲንጋፖር ሀገር በሚባል ሀገር በተዛዛ አሰርተው በብራና ላይ የተጻፈ ነው። እና ረጅም እንትን ጊዜ ወስደው አሰርተው በስጦታ አበረከቱላቸው። እዚህ ፊርማቸው አለ። ይህን መጽሐፍ ደግሞ ብዬ የሰጡበትን ቀን መቼ እንደሰጡ፣ በምን ምክንያት እንደሰጡ ይለም። በርካታ ስጦታችን አልቀበልም ብለሃል፣ ይሄኛው ግን በመቀበልህ ደስ ብሎኛል ብሎ ፈርሞ ሰጥቷቸዋል። እሳቸውም ደግሞ አወደው አመስግነው ተቀብለዋቸዋል። ይህ የብዙ መሻይኮችና ዑለማዎች መፍለቂያ የሆነው መስጂድ ከሃይማኖታዊ ትምህርት ጎን ለጎን ዘመናዊ ትምህርት ለሚማሩ መድረሳዎችና የአካባቢው ነዋሪዎች ደጋፊ እንደሆኑ የተቋቋመ ዘመናዊ ቤተ መጻሕፍት በግቢ ውስጥ ይገኛል። ይህም የመስጂዱን የትምህርት ማዕከልነት የሚያጠናክር ነው። ይህ ላይብራሪ ከተቋቋመ ሶስት አስርት ዓመታት አካባቢ ሆኖታል። ከሰላሳ ምናምን ዓመት በፊት ነው። ነገር ግን በዚህ መልኩ አልተደራጀም ነበር። በቅርብ ጊዜ ነው እንደዚህ ወደ ዘመናዊነት ደረጃ ተደራጅቸው አገልግሎት መስጠት የጀመረው። ስለዚህ ላይብራሪ በውስጡ በርካታ መጽሐፍቶችን ይዟል። እስከ ሶስት ሺህ አምስት መቶ አካባቢ የሚጠጉ መጽሐፍቶችን ይዟል። መጽሐፍቶቹ ይዘታቸው በርካታ ነው። ሃይማኖት ትምህርት ብቻ ሳይሆን በአረብኛ ቋንቋ እየተጻፉ የመድኃኒት መጽሐፎች አሉ። የሳይኮሎጂ መጽሐፎች አሉ። የስነ ምግባር መጽሐፎች አሉ። በርካታ ይዘት ያላቸው መጽሐፎች አሉ። ሊሳን አረብ የሚባለው የአረብኛ ቋንቋ ትምህርት ሊንግስቲክ የሚያስተምሩ መምህራን ይመጣሉ። እዚህ ለጥናትና መመላቸው መነሻ የሆኑ ጽሑፎች በርካታ ጽሑፎች ያገኛሉ። ይህንን ቤተ መጽሐፍት እንግዲህ ወደ ዘመናዊ መልኩ ለመቀየር ባደረግነው ጥረት የተለያዩ አካላት አግዘውናል። ከነዚህም ከአገዙን አካላት መካከል አዲስ አበባ የሚገኘው የኢትዮጵያ ብሔራዊ ቤተ መዛግብት ኤጀንሲ ከፍተኛ ድጋፍ አድርጎልናል። አንደኛ እነዚህ ኪታቦች በሙሉ የምታያቸው ኮድድ ናቸው፣ ቁጥር ሰጥቷቸዋል። ዲጂታላይዝ የማድረግ ስራውን ተወራት ያለፈ ጊዜ ተወስዶ የእያንዳንዱ ገጽ ለገጽ ዲጂታላይዝ አድርጎታል። ዲጂታላይዝ አድርጎት በኮምፒውተር ብቻው ተደርጓል፣ በሶፍት ኮፒ። ምክንያቱም ዲጂታላይዝ መደረጉ በርካታ ጥቅም አለው። አንደኛ መጽሐፎች ቢቀደዱ ቢበላሹ፣ ከእንደገና ቢቃጠሉ ወዘተ እነዚህ መጽሐፎች ይጠፋሉ። የሀገር ቅርስ ስለሆኑ ሊጠበቁ ይገባል ከሚል ሳቢ ተነስቶ ብሔራዊ መዘክር ከፍተኛ የሆነ አስተዋጽኦ ነው ያበረከተል። ከዚህ ጋር የምናገኛቸው መጽሐፍቶች አካዳሚ መጽሐፍቶችንም እንደዚህ ከራሳቸው በጀት በግዢ ለቀን ተማሪዎች ወይም ደግሞ ለአካዳሚ ተማሪዎች በሙሉ በፍላጎታቸው እንደው የተማሪዎች ፍላጎት አጥንቶ ነው የገዙት ጠይቀው ምንም መጽሐፍ እንዲመጣላችሁ ትፈልጋላችሁ ብለው ቃለ መጠይቅ አድርጎላቸው ተማሪዎቹ በጠየቁት ጥያቄ መሰረት እነዚህ አካላዊ መጽሐፎችን አቅርበውልና ለዚህም እጅግ ከፍተኛ ምስጋና አለን። ባህሪ ማውስም በዘቢሞላ ከመስረታው ጀምሮ ሃይማኖቱን ለማስፋፋት የሚተጉ የቀለም ቀንድ የሆኑ ደረሳዎች ሁሌም ከቁራናቸው አይነጠሉም። እንደ ወትሮ ባይበዙም ዛሬም ከተለያዩ አካባቢዎች የመጡ አማኞች ለሃይማኖታዊ ዕውቀታቸው ይተጋሉ። ቢስሚላሂ ራህማን ራሂም ለምሳሌ ከዳርጋ ሲጀምሪ እዚህ ጋር የጉራጌ ሀላው አለ፣ እዛ ቀጥሎ የስልጤ አለ፣ ከዛ የኦሮሞ አለ፣ ከዛ የአማራ አለ፣ ከዛ የወለኔ አለ፣ ከዛ የቀቤና አለ እንዲህ እያለ በርካታ ብሔር ብሔረሰቦችን ያካትታል። ግቢ በቋንቋ ማገናኙ ሰዎች ተግባብተው የሚኖሩበት ግቢ ነው። ይሄ መግባባቱ ደግሞ ምንድነው? እሴት ነው በራሱ እንደ ሀገር እሴት ነው። ይሄ መቻቻል፣ ይሄ አብሮነት፣ ለአንድና ለአንድ ዓላማ ብሎ እዚህ ግቢ ላይ ሰባስቦ ተቻችሎ ተፋቅሮ የሚፈልገውን እውቀት አግኝቶ መውጣቱ በራሱ ትልቅ እሴት ነው። ንሩ መሩዑ ማ ቀደመት የዳህ ወየቁሉ ልካፊሩነ ያ ለይ እንትን ትራበ ዓረብ ሳይቀር ከየመን የመጡ ሁሉ ዓረቦች ነበሩ። ለምሳሌ ይህ ሚና ያለ ሰሩ ዓረብ ነው የመና የዓረብ ነው። ይህን የሚሰራ እዚህ ተቀምጠው እዚሁ ሁነው ዒልም ቢቀሩ ነበር። እዚህም መሬት የነበራቸው ዓረቦች እዚህ ከሺው ለሺዎች ካላቸው መሀባ ለመንፈሳዊ ሂደቱ ካላቸው ፍቅር እና ክብር የተነሳ መሬት ገዝተውላ መኖር ጀምሮ ነበር። ከውጭ ሀገር መጥተው እንኳን የሚኖርበት እና ዒልም የሚቀራበት

እነሱ ጋር የወጡት እዚህ እዚሁ ቀርቶ ነው የወጡት። እነሱ ብዙ ሸዎች አሉ። ወደዚህ አካባቢ ወርሩም ሙጋም ብንሄድ እዚሁ ተላልቆ ሸዎች ቀርቶ ነው የወጡት። እኛም እንደነሱ እዚሁ ቀርተን ተጠቅመልን ነው እዚህ መጣ ነው። በጣም ደስ የሚል ነው። የሸይኮች ቦታ ስለሆነ በጣም አደብ ስላለው ደስ ይላል። ከሌሎች ቦታ በመዋደር ነው የምናሳልፈው። ያኛውን ቋንቋ እኛ የለምድን፣ እኛን ደግሞ ያስለምድን። ተረተረ እንደዚህ ቋንቋ የለምድን ነው የምንኖረው እዚሁ። በጣም ደስ ይላል። ፍቅር አለው። የእስልምና ሃይማኖት ተከታዮች ዘንድ ልዩ ቦታ ከሚሰጣቸው የሃይማኖት መሠረቶች አንዱ የረመዳን ጾም ነው። በታላቁ የረመዳን ወር የሰው ልጆች ከምግብና ከውሃ እንዲሁም ከስጋዊ መሻቶቻቸው ተቆጥበው ለአምላካቸው ትዕዛዝ ራሳቸውን ያስገዛሉ። ሕዝበ ሙስሊሙ በወንድማማችነትና እህትማማችነት እንዲሁም በእዝነት ጾሙን ያሳልፋል። የዘቢ ሞላ ሀድራ ደግሞ ለዚህ ሃይማኖታዊ ተግባር የተመቸ ስፍራ ነው። አላህ ከእናንተ ከምግባች ምግብ ከመተዋችሁ ዋ ከመተዋችሁ ሀጃ የለውም። ሆዱ እንዲራብ የተፈለገበት ምክንያት አእምሮ ለሰው ልጅ ሰላም እንዲሆኑ መጀመር ለሰው ልጅ ሰላም የሚሰጥ ሰው እንዲሆኑ፣ ለሰው ልጅ ጥሩ አሳቢ እንዲሆኑ፣ ለማህበረሰብ ጥሩ አሳቢ እንዲሆኑ፣ ለሀገር ጥሩ አሳቢ እንዲሆኑ፣ ማህበረሰብን ራሱ ከመቀረጽ አልፎ ሌላን የሚቀርጽ ሰው እንዲሆን ረመዳን የሚፈለግበት በማንኛውም ሃይማኖት ጾም ጸሎት የሚባለው ስርዓት ያለው ሰው እንዲሆን ነው። ሌላን ሰው ደግሞ ስርዓት እንዲይዝ ማድረግ የሚችል ሰው እንዲሆን ነው። ያሰው ረመዳን እንደዚህ የሚሆንበት እዚህ ቦታ ላይ ሰው ተሰድሮ እንደዚህ የሚሆንበት ምክንያት ለሰው ልጆች ጥሩ ሰው እንዲሆን ነው። ሰው አዲስ ህይወቱን መንፈሱን የሚያስተካክልበት ሰዓት ነው። ብዙ ኃጢያቶችን ቢሰራ ኃጢያቶችን የሚያረግፍበት ሰዓት ነው። በአጠቃላይ ላይ የዚ የጾሙ ነገር እዚህ ዱንያ ላይ እዚህ ምድር ላይ ሳይሆን ዛኛው ቤቱ ራሱ የሚያሳድስበት የሚሰራው እዚህ ጋር የሚጾመው ለዛኛው ህይወት ዓለሙ የሚያስተካክልበት መንፈሱን የሚያስተካክልበት ኃጢያቱ እንኳን ቢሆን ወንጀሉን የሚያራግብበት አዲስ ህይወት የሚኖርበት ሰዓት ነው ወቅቱ ማለት ነው። ይህንን ወቅት ደግሞ በጣም በተስፋ በጣም በጉጉት ማለትም ከ15 ቀን በፊት ነው እንደውም ለጾሙ የሚዘጋጁት ነው። አሁን እዚህ ዙሪያ ላይ ያሉት ቤቶች አሉ። ከ15 ቀን በፊት ነው ጓዳቸውን የሚያድሩበት እዛ ቦታ ላይ ከምንም ነገር ንክኪ መሆን የለበትም። ከማንኛውም ነገር ንክኪ መሆን የለበትም። ሲወጣ ማንኛውም ኃጢአት ነገሮች እማይ ቦታ ላይ ወጣም ብሎ ሌላ ቦታ አይሄድም። ጓዳ፣ የራሱ ጓዳ ይሰራ የሚያስፈልጉት ነገሮች የሚያሟላል። ለምን ርቆ መሄድ አይፈለግም። በወርሃ ረመዳን በዘቢ ሞላ ሀድራ ከውትሮው በተለየ መልኩ ወሩም ሙሉ የማይቋረጡ ሃይማኖታዊ አምልኮዎች ይከናወናሉ። ፈጣሪያቸውን በማወደስና በመዘከር ለሀገርና ለዓለም ሰላም ዱዓ የሚደረግበት የአርምሞ ስፍራ ነው። ዘቢ ሞላ ረመዳን እዚህ ሀድራ ላይ ከሌላ ቦታ ልይት የሚያደርገው ነገር ከሌላ ቦታ የ24 ሰዓት ፕሮግራም አለ። በፕሮግራም የሚመራው ቦታ ፕሮግራም 24 ሰዓት የግሩፕ ስራና የግል ስራ፣ የጀማዓ ስራና የኢንፍራዴ ብቻ ስራ ማለት አንዲትም ሰዓት ምትፈከን ሰዓት የለችም። አሁን ለጥ ብሎ ተኝቷል። አሁን እስከ ወደ ሰዓት የቀይሉ ያ ካለፈ በኋላ በዚህ ጥሪ ይደረጋል ወደ ጥሪ ይደረጋል። ልክ እንደ አዛኑና አጭር ወደ አውራድ ይገባል። ያ አውራድ፣ ያ አስር አውራድ ይባላል። በሐዲስ በተቀመጠው መሰረት በጀማዓ ነው የሚባለው ማለት ነው ያ ልክ መግሪብ ተሰግዶ መግሪብ ያዛን ይባላል። መግሪብ ይሰግድና ወደ ኢፍጣር ይመጣል። የጀመዓ ኢፍጣር ውጪ ላይ ሜዳ ላይ ያለ እንደገና፣ በየኸለዋው ደሞ ትላልቅ ሰዎች ደሞ ጓዳቸው አሉ። ትልቁ ግን እዚህ አሁን ይህች ድንኳን ያለችው ሜዳው የጀመዓ ኢፍጣር ያፈጥራሉ። ከዛ በኋላ ልክ አፍጥሩ እንዳለቀ የሀድራ ቡናም ነው ይባላል። የሀድራ አደብ ቡና ይባላል። ያው ትልቁ የዛ ቁም ነገሩ ምንድነው? ያቺ ታይም ምትባከን ሰዓት ናት። እስከሻ ያለው ሰዓት ሰው በወሬ በሆነ ባልሆነ ነገር በሀሚት ምናምን እንዳያሳልፋት አጭር ሰዓት ናት። ለዛችን ነው የሀድራ ቡና ብለው ሰዎች አዘጋጅተው፣ አንደኛ ይሄ በድካም የዋለ ሰው ቶሎ እንዲነቃቃም ቡና ብቻ ናት። አንዳንድ እሷም አንዳንድ ሲኒ ጋር ደርስ ትችላለች። ግን ማሲኝ ምን ሊሆን ይችላል ከድሮ የመጣ ስርዓትና ህግ አደብ ስለሆነ እንጂ የቡና እንትን አይደለም። አንድ ሲሚ ለሁለት፣ ለሶስት ምናምን የሚጠጣው። ስርዓቱማ በጣም የሚገርም ድባብ ነው ያለው ያልተደረገ ማለት ነው እዛ ዱዓ ውስጥ የሀገር ለሀገር ጉዳይ አለ ለታመመ ሰው ለተቸገረ ሰው አለም አቀፍ የሆነ ጉዳይ ላይ ሰላም እንዲሆን ማዕሲያ ከወንጀሉ አላህ ማን ሁሉም ሰው እንዲማር ከመጥፎ ደሞ ላይ ያለ ሰው ከስተቱ አላህ እንዲመልሰው ዱዓ ነው ወደ አላህ ጸሎት ነው ያ እየተደረገ ኢሻ ሰላት አዛን ልክ ኢሻ ሰላት አዛ ኢሻ ሰላት ይሰገዳል ከኢሻ ሰላት በኋላ ው ተራዊ ይቀጥላል በተራዊም ላይ ዚክሮች አሉ ከነቢ ሰለላሁ ዓለይሂ ወሰለም ሀዲት ጋር የተያያዙ

የረመዳን ወር በዚህ በዘቢ ሞላ አካባቢ ለሚኖሩ የቀቤና ልዩ ወረዳ ነዋሪዎች ልዩ ትዝታ አለው። ረመዳንን በሀድራው ለማሳለፍ ለሚመጡ አማኞች ማፍጠሪያ ማዘጋጀት ከእነሱ ጋር አብሮ ማዕድ መጋራት፣ የጋራ ዱዓ ማከናወን ከትዝታዎቹ መካከል ይጠቀሳሉ። አስረፊ ወይዘሮ ልፍነሽ፣ የዘቢ ሞላ ረመዳን እንደ ለየት የሚያደርገው ምንድን ነው? በተለይ ረመዳን በጣም ለየት የሚያደርገው አንድ ኢባዳው ደስ ይልሻል፣ ከዘመድ ትገናኛለች፣ ብዙ ስራ ይሰራል፣ ይሰገዳል፣ እንደገና ብዙ አይነት ነገሮችን ታዘጋጃለች። የተለየ ድካም አለው ለሴቶች በተለይ አጋሽ፣ ከሌላ ሴት ልጅ በጣም ነው ድካም ያለው። ስራ በጣም ይበዛል፣ በረመዳን ማለት ነው፣ በጣም ይበዛል። ይበዛም ደግሞ የበለጠው ደግሞ የሚያምር ነው፣ የሚያስደስት ነው፣ የሚያስደስት ነው። ከልጆቼ ጋራም ልጆቼ ሚስቶች ናቸው፣ ከኔ ጋር ያሉት ሁሉም ተጋግዞ ነው የሚሰራ ለብቻ የሚሰራ ነገር አይደለም፣ እና በጣም ከባድ ነው። ለሴት ለሴት በጣም ጫና ይበዛበታል። ክርስቲያኖች ጓደኞች አሉ። አሁን ለምሳሌ እኔ የሴት ጓደኞች ክርስቲያኖች ብዙ አሉ፣ ይመጣሉ። እኔ ስጠራቸው ይመጣሉ፣ እነሱ ስጠሩኝም እሄዳለሁ። ምንም ልዩነት የለብንም። ያው ትንሽ የሚለየውን ስጋው ነው እንጂ የሚለየን ሌላ ነገር ሁሉ እኩል ነው። የምንበላውም የምንሰራውም እኩል ነው። መረዳዳቱም፣ መዋደዱ መፋቀሩም እንዲቀጥል ነው የምንፈልገው እንጂ እንዲቋረጥ አንፈልግም። ቀጣይ እንዲሆን ነው እንጂ ለአንድ ወር ብቻ ሳይሆን ሙሉ አመቱ ሙሉ እስካለች ድረስ በሰላም በደስታ በፍቅር መኖር ነው የምንፈልገው። መቀጠልም አለበት ነገር ማለት ነው። መተጋገዝ ያለበት መረዳዳት ያለበት ደስ የሚል የሴቶች ምግብ ዝግጅት ነው ያየው። አዎ ረመዳኑ ጨርሰነዋል፣ ያልቅብን ነው ዛሬ ብቻ ነው ያለን። አንቺም ደግሞ ስራም ስለረዳሽኝ በጣም ደስ ብሎኛል። በጣም ጎበዝ ባለሙያ ነሽ፣ አየውሽ። ጥሩ ነው። አሁን ደግሞ እንግዶቻችንም ስለሚመጡ ምግቦቻችንን ወደ አፍጥር ቦታችን እንወስዳለን። ረመዳን እንደምታየው ነው። በጣም ደስ ይላል። ፍቅር አለው፣ ሰላም አለው። ደስ ይላል። ነገ ደግሞ ኢድ ነው እና በጣም ደስ ይላል። ይሄ ሁሉ ቤተሰቦቼ ናቸው። ልጆቼ ናቸው። አማቼ ነው። መራቶቼ ናቸው። የልጅ ልጆቼ ናቸው። ባለቤቴ ነው። ሁሉ ቤተሰብ ነው። ሁሉም ቤተሰብ ነው። ወጎ ነገርም ይሰራበታል። የተራ በው እንደዚህ ጎረቤትም ልጆችንም ሰብስበሽ ቤተሰብን በሙሉ በአንድ ማዕድ ላይ ታገኛለሽ፣ በረመዳን ማለት ነው። አሁን ሁሉ የተበታት ነው የሚኖር ህዝብ ነው፣ በረመዳን ግን እንደዚህ ተሰባስበን አንድ ላይ በፍቅር እናሳልፋለን። አንቺ የሰራሽውን ደግሞ መቅመስ አለብሽ። ይሄ አንቺ የሰራሽው ነው፣ አብራን የሰራን ነው። አንቺ ቅመሽ ውስጥ ነው ነው የእዝነት ወር የሆነው የረመዳን ወር በዚህ በተቀደሰው በዘቢሞላ ሀድራ ያለው ለሌለው በማካፈል ከምግብ ከመታቀብ ባለፈ ሃይማኖታዊ ትእዛዛት የተተገበረበት ቅዱስ ወር ረመዳን ተፈጸመ። ኢድ ሙባረክ!